ሰላም ወራህመቱላሂ ወበረካቱ ተናሪ ቤተሰቦች፣ እንዴት ሰላም ሰላማችሁ፣ እንዴት ነው ነው አልሀምዱሊላሂ። እንዲሁም በላይክ ወይ ሼር ወይ ሰብስክራይብ ስትገባ ገባ ብሎ ገነች። ዛሬ ደሞ ተከሰችላችኋለሁኝ በማን በሱመያ ሱመያ ጀግኒት። እንግዲህ ዛሬ ደግሞ ልጅን አሰረቁኝ አለች። እንግዲህ ያንን ውሸት ይሁን አናውቅም፣ አላሁ ዐለም። አላየንም፣ አያገባንም፣ አንወላወልም። ለማንኛውም ሱመያ፣ ልጅሽን አላስገኝልሽ መችም አንቺ እንግዲህ ጀግንነትሽን ያው በአንደኛ ደረጃነት አሳይተሽናል። ያው ማሻ አላህ ማሻ አላህ ብለናል። እንግዲህ ተጀግናም ጀግና ማለት ነው። ተጀግናም ጀግና ነሽ። ወላ ላዚም ምርጥ ጀግና፣ የሴት ጀግና ጎበስ እና ያው ምንም አደለም፣ ብቻ ያው እንኳን የአማራ ልጅ ሆንሽ፣ መቼም የሚልሽ ነገር የአማራ የወሎ የአማራ ልጅ ሆንሽ፣ በቃ መቼም ደስ የሚለኝ ይችና ይቺ ብቻ ናቸው ማለት ነው። ያም በአማራ ልጅነትሽ እኔ እንጃ ከሚባለው በላይ እኔ አላቅም ብቻ እኔ እኔ እንጃ። ተሁሉም በላይ እኔ በጣም ያስደሰሺ ሂደ ሽጦ አርገሽ በጥፊ እሱ ደግሞ እንዳበደውሻ አንቺን ተከትሉ አበደችላታል። ሊያሳበደችኝስ ትንሽት ልጃቸው ብሏል። ያው እንግዲህ ይበዱም አይበዱም ያንን አላህና አላህ ይወቅ፣ እኛ የምናውቀው ጉዳይ የለንም። ማሻ አላህ ተባረከላህ ብለናል። እንግዲህ ያው ብቻ ጀግንነትሽን አንደኛና አንደኛ በቃ በዚህ አይተንልሻል። የበለጥ ጀግንነትሽን ያቆይልን ነው የምለው። ልጅሽን ደግሞ በጥፊ ብለሽ ተቀበዩ። ያው ጥፊ ነው አይደል የሚያዋጣቸው ለሁሉም ነገር። ጥፊ ጭው አድርጊና ተቀበዩ ማለት ነው። እና አባቱንስ ያመጣል። ጀግንነትሽን ያሳየው ማለት ነው። ሌላ ነገር የለውም። በቃ አንድና አንድ ጀግንነትሽን አሳየው። እኔ ያማረት ልጅ ነ ይበዩ። እና ለማንኛውም ሱመያዬ በጣም ነው የማመሰግነው። በረኪናስ እንዴት ሆነች? ጸጣለች ሁለት ለፈልፋለ በረኪና በረኪና በረኪና በረኪና በኪና ምንም ለምን ዛሬ ብቅ አላለችም? ለሌላ ነገር ቢሏት እኮ ትትሰድ ያደብና ትትሞጣሞ ትገኝ ነበር ሌ ዝም አለች፣ ዝም አለች ማለት ነው እንግዲህ። ረረረ በረኪና በረኪና በረኪና በረኪና አለው በረኪና አለው በረኪና በይልኝ። አረ በረኪናዬ አረ በረኪናዬ አረ እንዲሁም እንዲሁም እንግዲህ ያው ጥፊ ቀምስሻል በረኪና። ያው አለዛሬ የቀጠለሽ ግን ተማራ ልጆች ጋር መወዳደርሽ መነካካትሽን አቆም ይበያት። እሷ ነበረች ይቺ ሰውን ወንዱንም ሴቱን በጥፊ እያለች የጨረሰችው። ጥፊ ስተና ካልች አገኝታለች። እንግዲህ ይበቃታል አደል እንደ ሱመያ ጀግኔት ካፖርቱ አንጣል ላድርገ ጎብለል ለጎብለል ለጎብለል ለጎብለል ልብላ ሄዳ ጠሽ ጠሽ ወላሂ እኔ እንጃ እኔ በጣም ነው አድናሽ ሆንኩልሽ ሱመያ፣ ከሚባለው በላይ ማለት ነው። ጀግንነትሽን በቃ እኔ አላቅም፣ ወንድነትሽን በቃ የትናንትና ይበቃታለሷ። እንዴት እንደሆነ የሰው ጀግና እንግዲህ እንደዚህ እንደሆነ ኩሩ እንደሆን እንግዲህ በነገ በዛሬው ዕለት ማወቅ አለባት፣ በኩሩነታችን ማለት ነው። እና ዛሬ እንግዲህ የመጣሁበት የው በሱመያ ላይ ነው እንግዲህ ሱመያ ልጇን ደግሞ ያወስዶባታል የሰይል ወንድም እየተባለ ነው። ውሸትም ይሁን ውነት የምናውቀው ግዳይ የለንም። ጊኒቼ የለበሽ አጠርሃ አሁን ለታይ የምን ውስጥ ነይ ብለሽ ተኋላ ግርግዳ ላይ ለጥፈሽ ቁጭ አድርገሽ ያሳይተሻቸዋል ማለት ነው። ጀግኒት አቦዳ እዛችም እዚችም ትወጋጋኛለች። እስቲ ዋግም ታምጡ ወዲም ትወጣለች ብሏል። ጀግንነትሽን እዚህ ላይ እንግዲህ ያው ሻራ ለሻራ ነጂ። እስቲ እኔ እዚህ ላይ ትተኛ ትመጣለች ብዬ ነው አበርኩ። በዲያ ታዲያ ምን ታርግህ አንተ፣ ልጅቷን ይችን አልፈልግም ብለህ መፍታት አቃተህ። ጠየብ ተልጆች ትበልጣለች። ዞላ ሄድ የአንተን ቆለጥ ገልጥጦ ለድመት ምን አለው መሰል አንተ ቆለጥ ካላት ሴት ተመውለድ ሌላ የለውም።

ጎልጎል ጎለልለች በትውዝላ ሸበላ ል እና ያው ሱመያ እንግዲህ በዚህ አይነት ያው እንግዲህ ሰላም ብያለሁ። ያው አጨብጭብ ልሻለሁ ጀግና ብይሻለሁ ሱመያ ከሚባለው ተባለውም ተተባለውም በላይ በላይ በላይ ጀግንነትሽን ያው እንግዲህ አስጥፌ ልሻለሁ በአንደኛ ደረጃነት እልሽ አለሁ እቴ ሱመያ፣ ያው እንግዲህ በርችበት። አሁንም ቅድምም በጣም እንዴት በረች ነው የምፈልገው። ጀግናነሽ ጎበዝ ነሽ የሴት አውራነሽ የሴት አረመኔነሽ። ልጆችሽን እቅፍ ድግፍ አድርገሽ እሱ ትቶሽ ዶ ለካ ተባብሎ ነው እንደ ሀገር የገባው አንቺ ቢዝነስ ክፈትና ሀገራችን ድንጋባ ብለሽ ስትልኪው ከእሷ ጋር ጨርሶ ነው እንደ የገባው። ይሄ የወንደ ልጫ ወይ ሊቀር ወላሂ፣ እኔ መቼም መቼም ደስ የምትይኝ በዚህ ነገርሽ፣ በቃ ጀግነትሽ፣ ጎበዝነትሽ፣ ሁሉ ነገርሽ እዚህ ላይ ያው በጣም ረክቸብሻለሁ ማለት ነው። እሱ መቼም ይሁን መቼም በዚህ ነገርሽ በጣም አስደስተሽኛል ማለት ነው። ለማንኛውም በርቺ እንደማንኛውም ማንኛውም ሕዝብ በርቺ። እንደማንኛውም እህት በዝና ስሪ በኮንፊደንስ ስሪ። ይህን ላለው ሱመያዬ አሁንም ቅድምም ጀግንነትሽ ይቆይ ነው የምለው፣ ይጨምር ጀግንነትሽ። አሁንም ቅድምም ያው ጀግንነትሽ አሁንም ይበርታ ይጨምር ነው የምለው።

ወንዴ? እኩል ነው። እንዴት ወንዴ እኩል ነው? ፋሽኮና ብርሌ ስራው ለየቅል ነው። ስራው ለየቅል ነው ብሏል እንግዲህ። አያችህ፣ ስራው ለየቅል ነው ለሁሉም ነገር ማለት ነው። እና ያው ወገኖችዬ እንግዲህ እሱም እየበዛ አይነት ያው እያስበጨጨችው ነው የምናውቀው ጉዳይ የለንም። እስኪ ቀጣውን ደግሞ ለነገ እንሰማለን። ምን እንዲያለው ምን አዙማ እንዲያለው ማየት ነው። የሚቀጥለውን የሚቀጣጥለውን እያየ መኖር ነው ማለት ነው እና በዚህ አይነት ነው። እስቲ ለማንኛውም አለ ኸይረን ኸይራት ብሏል እንግዲህ ኸይር አላህ ያደርገው። እስቲ ላይክ፣ ሸር፣ ሰብስክራይብ በማድረግ ገባገባ እያላችሁ ሞቅ ደመቅ አድርጉት እላለሁኝ። ቀጣውንም አሁንም ቀድምም መቶ ሸክተቱኝ ሰላም አለይኩም ረህመቱላ አበረካቱ። አንሻ እስቲ መልሰሽ የፓስፖርትሽን ፎቶ ላኪው ያንኛውን ማለት ነው ሙ አሳጥቤ ላኩልሽን ያንኛውን። እና ለማንኛውም ወገኖችዬ እንግዲህ ዛሬ በላይክ በሸር እንደው ሞቅ ሞቅ አርጋችሁ በዚህ ቪዲዮ መቶ ሺህ ማገኘት አለብኝ፣ መቶ ሺህ መግባት አለብኝ። ለሱመያ ሱመያን ያላችሁ እስቲ ናያችሁ ሱመያን ያላችሁ እስቲህን ያች በቅ ያው ሞቀሞቃ ርጎት እስ እንግዲህ በዚህ አይነት ነው ዛሬ መጣሁላችሁ። ደግሞ በሳውዲ አረቢያ ላይ ያላችሁ እህቶች እንግዲህ ህጋዊ የሆናችሁ ሂቀማ ተፈዱላችኋል ው ማስተካከል ትችላላችሁ ማለት ነው። አሁን ይህንን ያልኩበት ደግሞ በጓደኛ ስ ፓስፖርት ነበራት ስለጠፋባት የሆነ ኮፒ ተገኝቶ ነበር በዛ ቁጥሩት አለ ለዛ ነው ማለት ነው እና ይሄን ይመስላል ወገኖች። ላይ ቲሸርት ሰብስክራይብ ማድረግ ላይክ እያደረጋችሁ ሞቅል አድረጋችሁ መቶ ሺ እና መቶ ሺ